ቁጭ በይ፣ ቁጭ አንቺ፣ ቁጭ በይ። እኔ ምንም ነገር አልሰማሁም፣ እስከ ዛሬም ሳትነግሪኝ። ይኸውልሽ፣ የተፈጠረውን ነገር አይተሻል፣ እያንዳንዱ ነገር። ቁጭ በይ። እንደዚህ እየተጎዳች እኔ የምቀጥል አይመስለኝም። እንደዚህ እየተጎዳች የምቀጥል አይመስለኝም። አልቀጥልም፣ አልቀጥልም። እንዴ፣ ልጆቹ ትለኛል። ለልጆቹ ቢያስብ እኮ እስከ ዛሬ እሷን ይንከባከብና ያለውን ነገር ያስተካክል ነበር። አውቃለሁ ልጆቹን ልጆቹን ቢወድና በመሀላቸው የወደ አባት ቢሆን ኖሮ እስከ ዛሬ ያለውን ነገር ይፈታል ነበረ። አንዴ ስማ፣ በመሀላቸው የገባው ሴት አለ። እኔ ምንም አይነት ነገር ከአሁን በኋላ ስለማልቀበል፣ እራስን ባታደርግ፣ እራስን ባታደርግ፣ ይኸው እስከ ተጎዳሽ እኮ አንቺ ጋር ምንም ነገር ያለውን ነገር ለሱ ደግፎ ጭራሽ ለሱ ደግፈ ወደ ሰላም ሰላም ጤና ይስጥልን። ውድና የተከበራችሁ ውድ ቤተሰቦቼ እንግዲህ እንደሰማችሁት ነው ማለት ነው። እንደሰማችሁት ነው ቪዲዮ ላይ እንዳያችሁት ነው ማለት ነው። ጤናና ሰላም ይስጣችሁ። ውድ ቤተሰቦቻችን ለቤቴ አዲስ ከሆናችሁ ማለቴም ዛሬ የመጣችሁ ከሆናችሁ ማለት ነው ላይክ ሰብ ሰብ አድርጉትም ማለት ነው። ውድ ቤተሰቦቻችን እንግዲህ ሁላችንም እንግዲህ እያየን ነው ያለ ነው ያው እንግዲህ ውብዬ በምን ሁኔታ ውስጥ እርግዝና እስከ ልጅ መውለድ ድረስ እንዴት እንደሆነች በምን ሁኔታ ነው በምን ሁኔታ ውስጥ እያሳለፈች እንደሆነ ያው እንግዲህ እያየን ነው ያለ ነው ማለት ነው። ማለት የምር የሆነ በቃ ዝም ስል ዝም ስል ዝም ስል እውነት ቤተሰቦቿ የሉም፣ የሆኔ በቃ ወንድም የላትም፣ የሆኔ በቃ ቤተሰብ የላትም ምናምን እንግዲህ በማለት ነው እንግዲህ በዚህ ጊዜ ሁሉ እንግዲህ በእንደዚህ መልኩ በእንደዚህ ሁኔታ በእንደዚህ ጭንቅ ውስጥ ነው እንግዲህ እያሳለፈችዋ። ያው እንግዲህ ቅድምም ብያለሁ በእርግዝና ውስጥ እንዴት እንዳሳለፈች እንዴት እንደሆነች ያየን ነው ያለ ነው ማለት ነው። እንግዲስ ወንድምዮ እንግዲህ አሁን አያችሁ፣ አቦ ወንድም ማለት በቃ ምን እንደምላችሁ አላውቅም። እና ማለት ነው እየፈለኩት አሁን የሆነ ያለ አይደለ በቃ ቤተሰብ ርቀት ላይ ሲኖር ወይም በቃ የሆነ ያለ አይደለ፣ ቅድም ራሱ ልጁ ብሏል። ልጅ አለ፣ ሁለት ልጆች አሉ። ልጅ አለ ብሎ ለልጆቼ እያለች ለልጅ እያለች ያያችሁ እንግዲህ፣ መሀል ላይ እሷ እየተጎዳች ማለት ነው። እንግዲህስ እኔ ምን ማለት ፈልጌ ነው በአጭሩ የሆነ ዝምታ ዝምታ ዝምታ ዝምታ ስታደርግ የሆነ በቃ ዝም ዝም ዝም ስል የሆነ ቤተሰቦቿ ማይሰሙ ወይም ቤተሰቦቿ በቃ እሷን ማይፈልጉ ወይም በቃ ወንድም ልላት ወይም በቃ በቃ የሆነ አለ አደለ። እኔ ያለው የምለው ሰው እየልላት መስሎት ነው። ንሀም እውነት የምናገር ከሆን በጣም እያበዛ ማለት ነው። ማለት በቃ የሆነ አለ አደለ፣ በጣም እያበዛ እያበዛ እያበዛ ማለት ነው። አሁን ደግሞ ልጅኑ እግዚአብሔር ይመስገን ተገላገለች። በቃ ነገሮቹ ስናይ ሁልቀን ተመሳሳይ ሁል ቀንም በቃ ነገሮቹ እንደዛው ናቸው። ሁል ቀን ስንመለከት እና ባለፈው ዕለት እንግዲህ አይተናል። ልሂድ በቃ ብላ ሻምጣውን አዘጋጅታ ሁለት ልጆቹ ነው ይዛ በቃ ልሂድ ብላ ስትወጣ ጊዜ አይ አትሄጂም ብሎ እግሯ ላይ ወርቆ እንግዲህ በዛው ራሷም ወደቀች ብዙ አይተናል። እንግዲህ እና ተመልሳ ደግሞ አሁን ታማ ተመልሳ ወደ ቤት ገባች ማለት ነው። አሁንስ ታማ እንግዲህ እድና እንግዲህ ተመልሳ በቃ እንግዲህ ሰምታችኋል። ልጁ ክያ ያለው እንግዲህ እኛ እኮ ይዘናል እኮ ነገሮቹ ነው የዛ አድርገናል። ለማስተካከል እኮ እያሞከር ነው ያልን እኛ እየሞከር ነው ያልን ነው ለማስተካከል፣ እና አንተ መሀል ላይ እንደዚህ እንድትገባለ አንተን እኮ አንተን እኮ የጠረብከ ምክንያት ነገሮቹና፣ እና አብረን ማስተካከል አለብን ያለው ነገር አብረን እናስተካክለን ለማለት እኮ ነው። እንደዚህ ለምን እኛ ያስተካክል ነው እኛ የለፋንበት ቦታ ላይ ማቴ እንደዚህ ታበላሻለህ ብሎ ያወራል ማለት ነው። እንግዲህ እነሱ እሱን የውብዬ ወንድም እነሱ የጠሩበት ምክንያት በቃ ነገሮቹ ወንድም ስለሆነ መሀል ላይ ገብቶ ነገሮቹን ማስተካከል አለበት፣ ወይም ያስተካክላል ብሎ ነው እንግዲህ ምስጢሩን ያለው ነገር ያካፈለው እንግዲህ ይሄ ደግሞ ወንድም ስለሆነ እንዴት በቃ እህቴ እንደዚህ ትሆናለች። እርቀት ላይ ብንኖረው ራሱ እያየን ነው ያለ፣ ነው እሷ በቃ ስቃይ ውስጥ ያለችዋ ነገር ሁሉም እያየ ነው ያለ ነው። እሷ ደግሞ ሙሉ በሙሉ የራሷ ሀሳብ እንደዚህ ነው ብላ ሙሉ በሙሉ ለወንድም ወይም ለቤተሰቦቿ የሆነ አይደል፣ እናንተ ለማውራት የሆነ የምታደርጉት ነገሮች አሉ አይደለ? ለምሳሌ አንድ ነገር ሙሉ በሙሉ ማውራት ሳይሆን የሆን ያለ ቀንጨፍ አድርጋችሁ የዝ ታደርጉታላችሁ። ምክንያቱም ቅድም ልጅ አለ፣ በዚህ መሀል ላይ ልጆች አሉ። ልጅ ያላባት ማደግ ደግሞ በጣም ከባድ ነው ብላ እንግዲህ እሷ የዝ ታደርጋለች ነገሮቹን እሷ የዝ ታደርጋለች። ግን በየቀኑ ነገሮቹ እየባሰ እየባሰ እየባሰ እየባሰ ይሄዳል ማለት ነው። እንግዲህ አይተናል። እሷ ስወልድ ማለት ነው እንግዲህ ቀደም ብሎ አልደረሰም እሱ የመጀመሪያው ልጅ። እሷ ስወልድ ማለት ነው ሆስፒታል አንድ ላይ ነበረ። በጣም በቃ በጣም በጣም ማለት ነው እንትን የሆነ እያለ ነበረ፣ እየተጨናነቀ ነበር፣ ከጎኗ ነበር። ግን ይሄ ሁለተኛዋ ልጅ እሷ ተጨንቃ ሆስፒታል ስገባ ጊዜ አይተናል እንግዲህ ቪዲዮ ላይም ማለት ነው ተመለከተናል እና እንግዲህ ማለት የፈለኩት የሆነ ዝምታ ውስጥ ዝም ስትሉ ጊዜ የሆነ ሰው የሌለው ቤተሰብ የሌለው በቃ ማንም ተጠያቂ ሰው የሌለው ነገር ይመስላል። እና አሁን እኔ ማለት የፈለግሁት ቤተሰብ አላት እኮ። ብዙ ጊዜ እንግዲህ ውብዬን ስናይ ኖሃምና ውብዬ ነው ቤቤዶለን የምናደርገው እና ውብዬ ቤተሰብ የላት ምንድ ብዙ ጊዜ ነው የምንሆነ። አሁን ግን ማለት አያየ ነው ቤተሰብ አላት፣ ሰው አላት፣ ወንድም አላት። ወንድም ማለት እንዚ በጭንቅ ቀን የደረሰው ወንድም ማለት እንዚህ ነው። በቃ አላደለ እንዚ ነው ወንድም ማለት ነዣ። ትሄዳለሁ ሹማግሌ ከፈለገ እሷን ከወደደ ሹማግሌ ልኮ እንደገና ሹማግሌ ልኮ መቀበል አለበት። በቃ እኔ ይዤ እሄዳለሁ ቤተሰቦቼ ጋር ጨረሻ ነው የመጣሁት ብሎ እንደዚህ ቅልጥ አለ። እውነቱ እኮ ነው፣ የምሬን ነው የምላቸው። እኔ በጣም ነው የምንደግፉ። ወንድም ማለት እንደዚህ ነው። በቃ ወንድም ማለት እንደዚህ ነው። ለምን በትዕግስት ጠብቁ፣ በትዕግስት እነሱ በቃ ዝም ዝም ዝም ዝም ዝም አሉ። እየባሰ እየተጎዳች፣ እየባሰ ነገሮቹ እየተጎዳች እያየ ነው እያየ ነው። እና በቃ በጣም ደስ ይላል ማለት የፈለግኩት ደስ ይላል ማለት የፈለግኩት የሆነ ዝምታ፣ ዝምታ፣ ዝምታ፣ ዝምታ ስታድርግ፣ ስታድርግ እየባሰ እየባሰ እየሄደ እና ወንድም ዮ እንዳለ እንግዲህ እኔ እዣት ሄዳለሁ እሷን ከወደደ እንደው ከነ ልጆቹን እዤ ነው ሄደው እንደው ከነ ልጆቹን እዤ ነው ሄደው አለ። እሷን ከወደደ እንደገና ሽማግሌ ልኮ ይላክ ሽማግሌ ያለው ነበር ወንድምዬዋ፣ እና በጣም የምር ያሳዝናል። ለምን ብትሉት እርግዝና እስከ ሙሉ ድረስ ከሷ ጋር ጭንቀት፣ ደግሞ ዝምተኛ ሰው በጣም ይጨነቃል። በዝምተኛ ሰው ማለት በዝምታ ውስጥ የምኖር ሰው ለሰው የሚያጋራ ሰው ማለት በውስጡ ይቃጠላል ማለት በውስጡ ይቃጠላል ማለት በቃ ይጎዳል፣ በውስጥ ማለት ነው። በአእምሮ ይጎዳል፣ በብዙ ነገር ላይ ይጎዳል። አሁን ይቺ ውብዬን ስና ዝምተኛ ናት። የሆኔ በቃ የሆኔ ረጋ ብላ ነው የምታወራት የሆነ ነገር በቃ የሆ ደስ ትለኛለች። እና ጀግና ነው የውብዬ ወንድም። የምሬ ነው የምላቸው። ቀጣይ ብደላይ እንገናኛለን። ላይክ ሰብ አድርጉት። አመሰግናለሁ።